አስራ አንደኛውን የጣና ፎረም የመሪዎች ስብሰባ በተሳካ መንገድ ለማካሄድ አስፈላጊውን ዝግጅት ማድረጉን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አስታወቀ። የጣና ፎረም የመሪዎች ስብሰባ ያለምንም የጸጥታ ችግር እንዲካሄድ የሚያስችል የጸጥታ አካላት ተሳተፉበት ውይይት ተካሂደዋል። ዘመኑ ይርጋ ተጨማሪ አለው። ጥቅምት 14 2018 ዓ ም በባህር ዳር ከተማ መካሄድ የሚጀምረውን 11ኛው የጣና ፎረም የመሪዎች ስብሰባን አስመልክቶ የጸጥታ ተቋማት መሪዎችና የሚመለከታቸው አካላት ውይይት ተካሂደዋል። ውይይቱ 11ኛው የጣና ፎረም ስብሰባ በስኬት እንዲካሄድ የጸጥታ መዋቅሩ ሚናውን መወጣት በሚችልበት ጉዳይ ላይ ትኩረቱን ያደረገ ነው። በውይይቱ የተገኙት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዮሱፍ ፎረሙ የተለያዩ የአፍሪካ ሀገራት መሪዎች የሚሳተፉበት በመሆኑ ክልሉ እንደነዚህ አይነት ከሀገር አቀፍ ባሻገር አህጉር አቀፍ ሁነቶች ማዘጋጀት የሚያስችል የማድረግ አቅም ያለው መሆኑን የሚያሳይ በመሆኑ ለክልሉ መንግስትና ሕዝብ ትልቅ ትርጉም ያለው ነው ብለዋል። ከምክር ቤት ጀምራቸው ብትቆጥሩት እዚህ ክልላችን ያካሄድናቸው ትልልቅ ሁነቶች ነበሩ። የአመራር ስልጠና አካሂደናል። የምክክር ኮሚሽን ወደ ሰባት ሺህ የሚጠጋ የሰው ኃይል የተሳተፈበት ትልቅ መድረክ አካሂደናል። ኮንፈረንሶች አካሂደናል። ሀገራዊ መድረኮች አካሂደናል። አሁን ደግሞ አፍሪካዊ መድረክ ብለን ንውሰድ ይሄ ለማካሄድ የተዘጋጀ ነው እና ሚሳነን ነገር እንደሌለ አቅም እየገነባን እንደመጣን የማድረግ ችሎታችን እየተሻሻለ እንደመጣ ነው የምንመለከተው። ፎረሙ ሲካሄድ ከዚህ በፊት ከተካሄዱ የመሪዎች መድረክ በላቀ ሁኔታ የክልሉንና የሀገሪቱን ገጽታ ሊገነባ በሚችል መንገድ ሊሆን እንደሚገባም ነው ዶክተር እሸቱ ያስገነዘቡት። ባለፈው ከአካሄድ የጣና ፎረም በላቀ ደረጃ ነው የምናካሂደው ከፍታን በሚያመጣ እሴትን በሚገነባ ኢትዮጵያዊነትን ፕሮሞት በሚያደርግ ደረጃ ነው የምናካሂደው። ስለዚህ ይህን ለማድረግ ከኛ በጣም በርካታ ነገሮች ይጠበቃሉ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀኔራል ዶክተር ዘላለም መንግስቴ በበኩላቸውም ባለፉት ጊዜያት በክልሉ የተካሄዱ ሁነቶች በስኬት እንዲጠናቀቁ የጸጥታና ደህንነት ግብረ ኃይሉ ሚናውን በስኬት መወጣቱን አስታውሰው አስራ አንደኛው የጣና ፎረም የመሪዎች ስብሰባም በስኬት እንዲጠናቀቅ በልዩ ትኩረት ይሰራል ብለዋል። ብዙ ሁነቶች በዚህ ክልል ተከናውመን ይሄ ኩነቶች ይሄ የፀጥታና የደህንነት የጋራ ግብረ ኃይል በየጊዜው አፈፃጸሙ የተሻሻለ ቅንጅቱም፣ በጣም ውጤታማ የሆነ የሄደበት ነው እና አሁንም ያንን ልምድ ወደ ተሻለ ደረጃ በማሻገር ውጤታማ የሆነ ስራዎች ይሰራል ብለን እናስባለን። የጣና ፎረም ተጀምሮ በሰላም እንዲጠናቀቅ ማህበረሰቡ የተለመደውን የእንግዳ ተቀባይነት እንዲያሳይ የገለጹት ኮሚሽነር ጀኔራል ዶክተር ዘላለም የጸጥታ መዋቅሩም ከሕዝብ ጋር ተቀናጅቶ እንዲሰራና መድረኩ በጥብቅ ዲሲፕሊን ተጀምሮ እንዲጠናቀቅ መስራት እንደሚገባ አስገንዝበዋል።